ሲኖራ ጓደኛ ኖርማል ስም ብለን ስናወራ የሚያወራው ሰው የለም። በጣም የሚኮራው አልተሰቀኝም። እኔ ማሪ ሰላሳ ሺህ ይዘሽ ምን ስልሽ አለው። ኢትዮጵያ ላኪ እና ቦታ ግዥበት ማሪ ሰላሳ ሺህ ኢትዮጵያ ይገዛል ቦታ። ጮቤ ረግቅኩ ነዋ ሰማይ ረግቅኩ አዲላም፣ በጣም ደስ አለ። እሱ ግን እንደማልፈልግ ነው የሚያውቀው ልብ ግን ይፈልጋል። ሲጀመር የፍቅር ዞኛ ለዛ ነው የማወራው። ሴት ልጅ በወንድ የምናትን በሉበ ምንም ካልፈለገች ያን ሰው ማትወድ ሆን አተዋራ ወንድ ጠርጥሩ። ከበር ጊዜ ነበር እኮ ጮቤ ረገጥኩ። ለቆያችሁ አዎ፣ ያኔ ከእጅን እጅን ልቅስ ኖርማል ያሳለፍ ነው በጣም እን በልኩ። ገና ሀያ አምስት አመቱ ነው። አሁን ሀያ ስድስተኛ አመቱ ነው። ገና ጎረምሳ ነው እና ትዳር ትዳር ወንዶች አብዛኛውን አያስቡም። እንደዚህ ትልቅ ሰው ካልሆነ ነው ሰላሳ ምናምን። እኛ ሴቶች ነን ትዳር የምንፈልገው ወንዶች ቶሎ ትዳር መግባት አይፈልግም። ለምንድን ነው ያስታውቃል። እሱ በሚደውልብኝ ሰዓት እኔ ቶሎ ስራ ይንጨርሽ ወይ ደግሞ ሰው ስሩ ብዬ ቁጭ እላለሁ። እሱ ግን አያውቅም። እየጠበቅኩት ካልደወለም ከቀረ ስ ምን አደርጋለሁ? መደወል አልችልም። ሸም እያያዜ ማለት ነው። ሴት መሆን ከባድ ነው። የኔ ባል ሀያ ሶስት አመቱ አንቺ ምን ልታደርጊው ነው? በ23 አመት ስታፈረልን ትዳሪ ይዛል፣ ግን እንደ እድሜው አይደለም። ሀይቃ በጣም ያስባል። እኔ እኔ ራሱ እንትን ይሆንኩት ማለት የተስተካከልኩት ምናምን በምንም ነገር ካገባ ወደዚህ ነው። ምን ማለት ነው

እ ምን ይሁን በላኳ፣ ምን ይሁን እንኳን አርባ አምስት ለምን መቶ ዓመት አይሆነኝም። ዋናው ነገር እድሜያ ለማለፉ ማግባት የትዳር መያዜ ነው። አንቺ እንኳን አንዱ ለምታገቢው የሚያሳድርሽ ወንድ እራሱ አጥተሻል። እዛ ጋጣይ ሰሚ ግን ይሄ ትንሽ ይሄ ትንሽ ትልቅ ነው። አዎ ወላሂ በጣም አስተዋይ ነው። አስተዋይ አስተዋይ የተጨባረሽኝ በምናወቅሽኛል የነገረችው ልጅሽ ገና ነች እኮ። ወላሂ እኔ ነበርኩ ከሰፈሩ ሰው ወፍራም ከኔ ከሰፈሬ ሰው ማለት ነው በጣም ወፍራም ነበርኩኝ ምናምን በቃ እኔ ነበርኩ ትልቅ ቶሎ በቃ ያለርሜ ዱባይ ስመጣ ግን ዱባይ ስመጣ ደቀኩኝ አሁን እንደዚህ መሆኔ እንዳታው ድሮ ላይ በጣም ትልቅ ነበርኩ ወፍራም ነኝ በቃ ምናምን ምን ነው አማርኛ ለቅመሽ እንዴ እንደምንድን እናፍቆኛለን። ጥናዣም ስታጠፊ የሚያርምሽ? አዎ እሱ እኮ አስተዋይ ነው፣ እኔ ችግር የለብኝም። እሱ ባለፈው እንግዲህ ስወጣ የተሰራልኝን እኔ እኔን ብቻዬን የማውቀው አለሽ ያን እንደዚህ እንደዚህ እያልኩ እኔ ያለውን ባህሉን እያስተዋወቅ እያወራው ነው። እኔ ግን ወጥቶ ከላይ ዝምብሎ ወጥቶ ከዛ ምን እንደደረሰብኝ እኔ እና ፈጣሪ ነን የምናውቀው። አሁን እሱም መናገርም አልችልም። ለምን እንደዚህ ያልሽ ብሎ ደግሞ ውዴ ይፈላል። የሀገሬ ልጅ እኮ ነው ስወደው ጅኑ ልጅ። ምን አገባሽ ታዲያ የሀገርሽ ልጅ ሆነ አብሮ አደግሽ ምናምን ምን አግብቶሽ ነው የምትወጪው? ምንጠጥሮች ወጣኩ። ወላይ ወጥቶ በቃ ብሎ ነው የወጣው። እናንተ ጋር ብሎ ከላይ ቡልቅ አለ። ከዛ በኋላስ ልጅት አላሰብኳትም እየደረሰብኝን እኔን የማቀው እኔ ማለት ነው በሸሚዝ ፎቶ ስልሳ ብር ነው እና በጣም ከባድ ነው። ተገረፍሽ ወላይ እየያዘ ነው የሚያጋጨኝ። ብቻ ላጥፋት ታይ ይለኛል ታይ የሆነ ነገር ቀስ ብሎ ምናምን ይመክረኛል ወይ ደግሞ ሰው ፊት ከሆነ አሁን ለምሳሌ እናንተ ፊት ከሆነ ይህ ጦር አይደለም ወይ ደግሞ ነካ ምናምን ያደረገኛል። አሁን ወይ ደግሞ ቆንጠጠቅ አድርገኝ ቆነጠጠ ብዬ ነው እዚህ ማውራው፣ እንዲህ ደም ደግሞ ቆነጠጠኝ ምናምን እለዋለሁ። ስለዚህ ያለው አማራጭ እየሳቀ ከላይ ፎቶ። ከዛ በኋላ እኔ ማውራት አልችልም፣ ባወራው፣ ምክንያቱም ፖስት ይሆናል፣ ያዩ ይሆናል። ማውራት ይፈልጋሉ፣ ግን ወይ ሀይቃ በእሱ ነው እዚህ የደረስኩት። በእሱ ነው ምን ያልኩት ልበላችሁ ጤነኛ የሆንኩት። አሁን እሱ ባይኖር እኔም የምሞት ነው የሚመስለኝ። ሰው አገላይ በጣም ደክሚ በጣም በታማንኩ በሰአት አብሮኝ የሆነው እሱ ነው። አንድ ጓደኛ ብትሉ ቤተሰብ ብትሉ ምን ብትሉ ካላስ በቃ እንዴ፣ ከወደቃችሁ ወደቃችሁ ነው ወላሂ በሱ ነው እዚህ የደረስኩት። ወስዶኝ ቤተሰቦቹ ጋር በሐኪም ቤት እዚህ አይቻል ሲባል ቤተሰቦቹ ጋር ወስዶ አድርጎ ነው ስንትና ስንት ነገር። ወላ ምግብ ራሱ በጣም አልበላም ነበር የዛን ሰዓት። በጣም በቃ ከምላችሁ በላይ ስበላ ታመም ነበረ፣ ምናምን በጣም ተሰቃይቶ ነበረ። አታውሪ ማሪ ኦኬ እና እንኳንም ደንሽ ያው ሙላ አልሀምድሊላሂ በጣም በቃ ምንም ምንም የሆነ ምንም ማድረግ የማልችልበት ጊዜ ላይ ነበርኩኝ። እንኮ ይዋናት አይደረችሁም እንደይ ባሊንም ምን አልችልም። በጣም ይስጥሻል። ስንት ነገር አብረውኝ የነበሩት ሁሉ እንዳለ በእኔ መታመም በቃ ወደቀች እያሉ ማለት ነው። በእኔ መታመም፣ በእኔ እንደዛ መሆን በጣም ሲደሰቱ ነበር። በጣም ሲደሰቱ ሲስቁ፣ በቃ ከአሁን በኋላ ምንም ማረጋችልም ማድን ምናምን በቃ ሰውነቴን ሲያው ያለሁበትን ደረጃ ሲያውቁ እንዴት ልበላችሁ፣ ሰው ከራሱ ማግኘት በላይ የሰው መውደቅ የሰው ህመም እንደሚያስደስተው ወላ አብረን በልተን ከስንት ነገር አውጥቻቸው እዚህ ደረጃ ያደረስኳቸው እኔ ግን በእኔ መታመም ሲደሰቱ ነበር። ያው የሚያውቅ ያውቃል። ሰምታችሁ ሊሆን ይችላል አይታችሁ ሊሆን ይችላል እና የማያውቁም ደግሞ ይኖራሉ። ግን የሚያውቅ ሰው እንደዚህ አሁን ቲክቶክ ላይ ራሱ የሚያውቀን ሰው ያውቃል ያኔ ምን ሲያደርጉ እንደነበር እኔ በጣም በጣም ማለት ነው። እና በጣም ከባድ ነበረ፣ ወላሂ በጣም ሰምተናል። በጭሽ አይ ሰምተሻል። ማን ታውቂ ይሆናል። እኔንም ስለምታይ እዛም ጋር ምናምን ስለምታይ ታውቂ ይሆናል። በእኔ መታመም ማለት ነው። ያ ሁሉ በቃ አብቀታለሽ ምናምን ተብሎ ነው። ገባሽ? እኔ ጓደኞችማ አሁን ቢላ ወላሂ በችግራቸው ጊዜ ደራሽ አበዳሪ እንደኔ እንደነሱ የሚሆን የለም። ስንት ነው የሆንኩላቸው? በጭንቀታቸው ተጨነቄ፣ ካለኛ በድር ቤቴ መጥተው አሳልፈው ምን ብለው ግን አሁን ከሁሉም ርቅ ያለው አልሀምዱሊላህ በቃ እንካውን በኋላ ምንም የማያውቁ ወላይ እየመጡ መሬት ቁጭ የሚሉ፣ አረ ተነሱ፣ ሶፋ ላይ ቁጭ በሉ። አረ ተነሱ እንትን ይሄ ሻርብ እንደዚህ አሁን እንደዛ ሊሆኑ ሻርብ ከዚህ ከግንባር አይፈታም። እና እንደዛ ሆኖ አሰልጥኝ ይማር ከዛ በኋላ ብዙ ነገር ደረሰብኝ። ሁሉ ማለት እየጠበቀሽ አሁን ባል ያለ ካላስ አዩሃችሁ? እኮ እኔ እኮ ምንም እኮ አይቀርብኝም። ምን ይሰሩልኛል? እኔ እኮ ነኝ። ወላህ ለአዚም እዚ ያኔ አሁን የሚያውቅ ሰው ያውቃል። እዚህ ደረጃ ያደረስኳቸው እኔ ነኝ። በእኔ ነው። ገባችሁ? ግን ምንም ምንም ሊሰሩልኝ አይችሉም ለእኔ ስልክ እንኳ የሌላቸው ስልክ ስልክ ሰው ስልክ እንኳ ትንሽዬ የነበራቸው ሰዎች እኔ ገዝቼ እኔ በእኔ ቲክቶክ ገብተው እንደዚህ አርጉልኝ ፎሎ እንደዚህ ብለው እዚህ ደርሰው ከዛ በኋላ መልሶ ጥላት ጭራሽ ነው ያልጠበቁ ታይቃ በጣም ተምሬያለሁ።

እኔ ቆረስቻለሁ። ኦልሬዲ ማንም ጋር ኻላስ ብቻዬን ነኝ። አልፈልግም ሰው ምን አይበላ ራሱ ይደክመኛል። እዚህ ቢላ ሸረቱ ደስ ተርሰኛ። ለዚህ ከልባ አመሰግናለሁ፣ የእኔ ቆንጆ አመሰግናለሁ። እኔ እኔ መርጣችሁ ስለምታበረታቱኝ፣ ስለምታዙኝ ወላሂ ቀጥታ ነገር እንሰርተሽ ነው የከፈችው ሱቅ በይ። እኔ ወላሂ በዚህ ስራ ላይ በጣም ቆይቻለሁ ሶስት አመት አራት አመት አራት አመት ግን ሱቅ የከፈኩት ካገባሁ ወደዚህ ነው። ትልቅ ተልቅ ደረጃ የደረስኩት በቃ የተለወጥኩት የተማርኩት ካገባሁ ወደዚህ ነው። አጉ ለህ ስታገቡ በቃ ይማናች